ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ኢድ ሙባረክ ይብለናል። እንዴት ናችሁ? ሰላም ናችሁ? ከውጭም በሀገር ውስጥ ነው ያላችሁ፣ ሰላማችሁ ይብዛ። ኢድ ሙባረክ። አሰላሙ አሌይኩም ረህመቱላሂ በረካቱ። እኔ እኮ ትናንትና ኢድ ሙባረክ ብዬሽ ገብቼ ነበረ። እስከ ሶስት ቀን ነው ይመስለኛል፣ ያረፋ ቀን ትናንትና ተናድጄ ነበርና አሞኝ ነበር፣ ተናድጄ ነበር ነው ሽኩር ጥለውኝ ይፈት። በጣም ይሄ ቀን ሰው ብዙ ነበር፣ ጅማ ነው ነበር። አሁንም ካልኩ በኋላ ቆምኩኝ የሉም በሌላ አሁን ኢዱና ትምህርት ኢዱ ነበር ይዋልል ምን እንትን ሌሊት ስላልተኛው ተጨናነኩኝና፣ ኮሜንታችሁን አይቼዋለሁ፣ አመሰግናለሁ እና ይኸው እንግዲህ የዛሬ እንግዲህ እንግዲህ እሱ ያውቃል። እንዴት ነበር እናንተ የኛ ጋር አሪፍ ነው እናንተ ደግሞ የዛሬ አመት ደግሞ ኢንሻአላህ የቤተሰቦቻችሁ ጋር ሆናችሁ የምታከብሩ ያርጋችሁ ሁላችሁ ነገር እና ሰላም ናችሁ ዲን ናችሁ ግን ጥያት ለሚ ዛ እኒ ማለት ነው የሚጠናቅፍ ነበር። ቢያንስ ቦታው ሰው በጣም ብዙ ነው ማሻላህ በጣም ነው። እና እኔ ከኋላ ያሉ መሰለኝ መቆም አንድ መንገድ ያለች ሰው መተላለፍ የለውም ሰፊ ነው ሰው ሞልቷል። ከዛ በዛ አስፋልት ላይ ቁሜ ሳይ የለኝ አሁንም ደግሞ ራቅ ብለን የሆነ ቅያስ ነበር እንደዚህ መዞሪያ ዳስ በቃ የለቃ እነሱ ቤት ደርሰዋል። በሌላ መንገድ ማዘር በዚህ ስለሚያውቁት መንገዱ በሌላ መንገድ ይዘዋት ይለዋል። ፋጥነ ማለት ነው እና ሚታየ ማማ ብያታለሁ። እሷን እንደዚህ እንትና ድልብኝ ማር አልመሰለኝም ነበር። እኔም ራሱ ያው ለራሳችን ነው ብንሰራው፣ ቪዲዮም ለራሳችን ነው የሚጠቅመን። እሷንም እንደዚህ የሚያረጋት ነው ብዬሽ በፍጹም አላሰብኩም ነበር

በኮሜንት ያው ሽቁርጣፋ ምናምን ያላችሁ እኔ እንኳን ያው ሆም ብዬ ያው አለ ተከሰተ ገጠመኝ ማለት ነው። በእሱ አሱር እዛ እንደዚህ እዚህ ቁጭ ቤት ራሱ እያወራ ነው። እንደዚህ ቪዲዮ እየሰራን ነው አሁን እሷ የፈለገው እንኳን በኢዱ ቀንስ ደስ የሚል ቦታ ላይ እና ቤት እንኳን እየሰራ ነው ብንሰራ እኔም ደስ ይለኝ ነበረ። ስላልተመቸ ነው ከፊት ሆኖ አሁን የሚቀርጥን ሰው ኑሮ ከፊት ቅረጽ ወይ ብዬ ስልክ ብሰጥ ሰው በጣም አይመችም

ይቅርታ ብያታለሁ። ይቅርታ ሻሁ ይስ ስለሚያስብለኝ ነው እንጂ በራሴ ምክንያቱም፣ ሰው በጣም ብዙ ነበር። አንድ መንገድ ናት ነው፣ አንድ መንገድ ናት ሰው የሚንቀሳቀስበት ማለት ነው። ከዛ በኋላ እኛ የምንገነጠልበት ላይ እንደዚህ ቅያሱ ላይ ጠበኩኝ። እነሱ በሌላ ቅያስ ተመልሰው ሄደዋል። በመጡበት አይደል የመጡ በሌላ ቅያት ማዘር ስለሚያውቁትበሌላ ቄስ እንደመጡ ነው። እነሱ እዚህ እንዲሁም መጡ። መጀመሪያ እኛ ከኋላ ነበር እና ነው ዛሬ አርጉን እያረጋችሁ አውአውልቅአውቅላያት ነስሩ ማለት ነው። በፊት አይቷታል እንትኗን እና ፎሎሯን አሁን አምስት መቶ ምክንያት ሰው አንዲት ልጅ ደውላልኝ ነበርና ሳውዲ አረቢያ ካንሰር በጣም ዙር ነው በመንግስት ለመታከም ጊዜ አይሰጥም። የመንግስት ደግሞ ወረፋው ከባድ ነው ብላ በግል ነበር የታከምኩት። በጣም ብር ፈጀ። ወደ ሰባ ሽህ ሪያል ነው ምናምን አለች እና የአለል ሀይር እየፈለጉ አረቦቹ አሳከሙኝ አለች። ያው የግል ቢሆንም እንደዚያ ሁኜ ሰርጀሪ ተሰርቼ በጣም ብዙ ኪሞስጅ ያው አሁን ሶስት ዓመቴ ነው። ዲህና ለኝ እንዳታስቢ፣ እኔም እንዳንቺ ነበርኩኝ። ማውራትም መተንፈስ አቅቶ ነበር መጀመሪያ ላይ። ካንሰር ነው ነው ታውቁልኝ። በግላችን በመንግስታችን ነው ግን የታከምኩት በግል ነው አለች። ለምን ጊዜ አይሰጥም፣ ጭንቅላት ተወጥቷል ተባልኩኝ አለች። ስርጭቱ ወዲህ ላይ ነው እንጂ ወዲህ ታች የለም ተባልኩኝ። አሁንም ራሴን ያመኛል ምናምን ግን እስካሁን ደህና ነኝ አለች። እነሱም ጥሩ ነው ያለው በሰርጀሪ አውጥተውታል። በቃ ያለሁበት ሁኔታ ጥሩ ነው አለች እና እንግዲህ እንሻለህ እንዲያት ፈሪ አላችሁም ደግሞ ወደ ላይም ወደታችም ደህና ነው። ጉሮሮዬ ላይ እንትን ሳምባዬ ላይ ራሱ ያለውን ነጠብጣብ ያልኳችሁ ካንሰር ላይሆን ይችላል። እዛ ላይም ካንሰር ነው አይልም ወረቀቱ ላይ ብለውኛል። ያው ትንፋሽ በትክክል ስለማይወጣ በትንፋሽ ወጥ መቆራረጥ የመጣ ነገር ለቁስለት አንድ አንድ ሊሆን ይችላል። በደንብ ታለመ ተንፈስ ነው ያሉኝ እና እንግዲህ ጭንቅላት ላይ ደርሶ እስካሁን ሶስት አመት ካቆየት በጣም ተስፋ አለኝ ማለት ነው እንደዚህ አይነት ኬዝ ያላችሁ ሰዎች አሁን እሷ ተመችተኛለች። እንደዚህ ታመሙ ሰዎች እንደዚህ ኬዝ በሶሻል ሚዲያም ሆነ በእንደዚህ በስልክ የምናውቃቸውን ሰዎች ማበረታታት እንደዚህ አይዞሽ፣ አብስሪ እንደዚህ ያለው አሁን እና ጥሩ ደረጃ እና ሁላችንም እና ተመችቶ እያለች እንደዚህ በቃ እየደወልን እንደዚህ እንደዚህ ነበር ሰዎችም ሆነ በሶሻል ሚዲያ ነይ ተላላ ብለም ማለት ነው። እንደዚህ ሕክምና ላይ ያሉ ምናምን ይኖራሉ። ደግሞ ደና ደረጃ ላይ ያላችሁ ሰዎች እንደዚህ ማበረታት ለስንት ደቂቃ ሰዓት ምንም እንደዚህ እህት ያብስሪ እኔም እንደዚህ ሁኛ እንደዚህ ታክሜ እዚህ ደረጃ ደርሻ ያለውን ያለውበት እንደዚህ ነው። አንቺ ደግሞ ትሽር ያለች ደናነች ምናምን እያለች ማለት ነው። እኔ ራሱ በቃ መንፈስ የታደሰ እንኳን እሷ ማለት ነው እና እንደዚህ ሀይር ስራ ወላ ሁላችንም መበረታት አለብን ነው የምለው። እና እንደዛ አለችኝ፣ እንሻላ በጣም ጥሩ ነገር ብለን የተመኘችልኝ እና እስኪ እንግዲህ እንሻላ ዙሮ ሀይር ነው ያው እንዲህ እንዲህ አይነት ነገር በሽታው እንዲው እንዴት ነው እንዴ? ልጅ ነው የሚያርፍ፣ በትንሽ ነገር ተለለ ያስብላል፣ በትንሽ ነገር ያስከፋል። እና ብዙ ሰዎች አሉ። እና አሁን ደውም እየሰራሁ ነው ሰው ዲና ያለሁት እንግዲህ ስድስት ወር ህክምና ጨረስኩኝ። ከስድስት ወር በኋላ ስራ እዛው ተመልሽ እዛው ለስድስት ወር ኢጃዛ ነበርኩኝ፣ አለ ህክምናውን ትከታተል። ከዛ በኋላ ግን አሁን እየሰራሁ ነው። ስራ እየሰራች ደሞ ተከፈለች ስላት፣ አዎ አለች። ያ ረቢ ካንሰር ሆኖ ነው ሌላ ቁስለት ነገር በጥ ነገር ስላት፣ ካንሰር ካንሰር አለች።

የዛሬ አመት ሀሳብ ሁሉ ሁሉ ነገር እኛም ሰላም፣ እናንተም ሰላም ሁላችን እንገናኛለን ያርገንስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።